ቤት ፍታዊ ስትሆን መስሪያ ቤትም ፍታዊ ነው የምትሆነው። ሳትሰራ እንዳትበላ በላ አይን የሚቆጣጠረኝ የለም ካልክ አላህ ይቆጣጠራል። ባልሰራ ውላ ፔሮ ላይ እንዳትፈርም። ስራህን በደንብ እንደም ጨምረ ነው መስራት ያለብህ። በእኔ የተነሳ አንድ ሽማግሌ አንድ አሮጊትን ያለውበት መስሪያ ቤት መድከም የለበትም ነው ማለት ያለብህ። ይህ የትኛውም ሰው ይሁን፣ እያንዳንዱ ጎረቤቶቻችን፣ ሰፈሮቻችን ያሉ ወንድሞቼና እህቶቼ አንድ እናት አካባቢ ላይ ስትኸድማ፣ ጡት ባታጠባህም አንተን በአይን ግን አሳድጋለች። ልጄ ደህና አልክልኝ እያለች ነበረ። ይህች እንሰት እየሆነ እኮ የምትኸድማ ቁጭ ብለን ወንበር ላይ የምንሽከረከር ከሆነ ምን አይነት ዲግሪ ነው ያስከው? ምን አይነት ማስተር ነው ያስከው? ነቢዩ አለይሂ ሰላቱ ወሰላም የተኙበት እኮ ጊዜ የለም። ቁሚ ለይለ ኢላ ቀሊላ ነው የተባሉት? ሌሊቱን ቁም ትንሽተኛ ነው የተባሉት። እነ ዑመር ኢብኑ አብዱል አዚዝ ደሀ እስኪ ጠፋ ድረስ ዓለምን መርተውታል። ዛሬ ትንሽ የሚባል የለም። ከቀበሌ ጀምሮ ያለ ሰው ዝም ብለ ደሞዝ አትብላ። ሰው ኸድመ ሸኝተ ቢሆን ደግሞ ወጡ እንዴት ይጣፍጣል መሰለ። የሐላል ብር ሁሉ ጣፋጭ ነው።